ሰላም ወገኖቼ እንደምን አላችሁ? የጌታ የኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁን በማለት ዛሬ ማሳሰቢያን ይዘላችሁ ቀርቤ፣ ያለው እንግዲህ በቪዲዮ ሰርቼ ፖስት አድርጃለሁ። ከዛሬ ጀምሮ ሰፋ ያለ መጽሐፍ ቅዱስ ጥናት የምናጠናው ይሆናል። የምንጀምረው መጽሐፈ ዘካርያስ ምዕራፍ አምስት ላይ ነው። ይህም ደግሞ ተመልሼ አይኖችን አነሳው እነሆም በምድር በራሪ የመጽሐፍ ጥቅልል አየሁ። እርሱም የምታየው ምንድን ነው አለኝ። እኔም በራሪ የመጽሐፍ ጥቅልል አያለሁ ርዝመቱ ሀያ ክንድ ወርዱ አስር ክንድ ነው አልሁ። እንዲህም አለኝ፣ ይህ በምድር ፊት ሁሉ ላይ የሚወጣው እርግማን ነው። የሚሰርቅ ሁሉ በእርሱ በኩል በእርሱ ላይ በዚህ በኩል እንደ ተጻፈው ሁሉ ይጠፋል። በሐሰትም የሚምል ሁሉ በእርሱ ላይ በዛ በኩል እንደ ተጻፈው ሁሉ ይጠፋል። እኔም አወጣዋለሁ፣ ይላል የሰራዊት ጌታ እግዚአብሔር። ወደሚሰርቀውም ቤት በሐሰትም ወደሚምለው ሰው ቤት ይገባል፣ ቤቱንም ውስጥ በቤቱም ውስጥ ይኖራል። እርሱንም እንጨቱንና ድንጋዩን ይበላል ይላል። እዚህ ላይ ነው ትኩረት የምናደርገው። መጀመሪያ በራሪው መጽሐፍ ቅዱስ የሚል አርዕስ ሰጥቼ ተከታታይ የመጽሐፍ ቅዱስ ጥናቶችን እናደርጋለን። መጽሐፍ ቅዱስ የሚያስጠነቅቀን የምንመራበት፣ የምንወጣበት፣ የምንኖርበት እግዚአብሔር ጋር ግንኙነት ከእኛ እርስ በራሳችን ግንኙነታችን የሚለካበት የሕይወት መጽሐፍ ነው። መጽሐፍ ቅዱስ እንደ ቀላል ነገር እያየነው ዛሬ በተለይም ኢትዮጵያውያን በድህነት በመንፈሳዊ ድህነት ውስጥ ያለንን እንደተረዳሁት፣ መጽሐፍ ደግሞ ሰው ያለ እውቀት የሆን ዘንድ ነፍስ ያለ እውቀት የሆን ዘንድ መልካም አይደለም ይላል እውቀት ሲል መኪና መገጣጠም አውሮፕላን እንትን ማለት ወይም ደግሞ የፍልስፍና መጽሐፍን መጽሐፍ በምድራዊ የምግብ አበሳሰል እንትን የዚህና የዛን መጽሐፍ የሳይንስና የቴክኖሎጂ እንትን ማወቅና እንደዛ አይደለም። የመንፈስ መጽሐፍ ነው። መንፈሳዊ እውቀት፣ መንፈሳዊ ብልጽግና፣ መንፈሳዊ እድገት የሚለካበት መለኪያው የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ለመማር እንፈልጋለን የምትሉ፣ ማስታወሻዎቻችሁንና እስክርቢቶቻችሁን ይዛችሁ ከእኔ ጋር መጽሐፍ ቅዱስን እንድትፈትሹ እንድትማሩ ተምራችሁን በረከትን እንድታገኙ በእግዚአብሔር ዘንድ ሞገስና ክብር እንዲሆንላችሁ ጥሪ እናሰማለን። ምክንያቱም ስለነ መሐመድ እያነሳን ስለ እስልምና ስለዚህ ስለዛ እያነሳን ዝም ብለን ጊዜያችን እያጠፋን በድርቀት የሰውን ቆሻሻ ስለ ቆሻሻ ብቻ እየተማር የዘላለም ሕይወትና ብልጽግና ቅድስና፣ ሞገስና ክብር ያለበትን ሕይወት መጽሐፍ ወደኋላ ጥለነው ነው እንዳይሆን እፈራለሁ። ስለዚህ ተነሱ። እናት አባቶቼ፣ እህት ወንድሞቼ ተነሱ፣ መጽሐፋችሁን አንሱ፣ የእግዚአብሔርን ቃል አንሱ አንሱ። የሚገባውን ክብር እንስጠው። ሁሉ ያልፋል፣ ሁሉ ያለው፣ ወርቁ፣ ብሩ፣ ምን፣ ሁሉ ያልፋል። ሳያልፍ የሚቀረው እኛንም ለዘላለም የሚያኖረን የእግዚአብሔር ቃል ነው። ስለዚህ በራሪው መጽሐፍ ቅዱስ በሚል ርዕስ ብዙ ነገሮችን እንፈትሻለን። ምንድን ነው ይሄ በራሪ መጽሐፍ ቅዱስ? የት ነው የሚበረው? እንዴ፣ መጽሐፍ ቅዱስ የመርገም መጽሐፍ ነው እንዴ? ምንድን ነው ሚለው? ምንድን ነው ይሄ? ሰፋ አድርገን ከዘፍጥረት እስከ ራእይ በጠቅላላ ሰፋ አድርገን መጽሐፉን የምንፈትሽበት ጊዜ ነው። ይሄ በጣም ጠቃሚ የሆነ ጥናት በተለይም በድሮው ከዛሬ አስራ አምስት አስራ ስድስት ዓመት በፊት ብዙ የተማር ነው ነፍሌም በምድር ላይ መጽሐፈ ዘፍጥረት ከአንድ እስከ ስድስት እስከ አስራ አንድ ያጠና ነው። ያንን የምታስታውሱ መጽሐፈ ምሳሌ ሰላሳን ያጠና ነው። ሰላሳ አንድን ያጠና ነው። መጽሐፈ ዮብን እና ሌሎችንም ያጠና ነው። ያንን የምታስታውሱ አሁንም እንደገና ወደዛ ተመልሰን የእግዚአብሔርን ቃል ጠለቅ ባለ ልንማር ልናውቅ ልንረዳ ይገባናል። እግዚአብሔር ያለው ይህ የመጽሐፍ ቃል ካፍህ አይለይ፣ ስትተኛ ስትነሳ ስትወጣ ስትገባ፣ ይህን ይህን ይህን ያዝ ነው እንጂ ያለን በምድር ላይ ሊያስተን የተነሳ ጊዜያችንን ሊበላ የተነሳ ብዙ ነገር ስላለ ነው። ጊዜያችን ሊበላ በድርቀት መንፈሳዊ ድርቀት ውስጥ አድርቆ ማይረባ ነገር ተልካሻ ነገር እያየን እንድናልፍ የሚያደርግ ብዙ አለ። ደግሞም አገልጋዮች ተብለው ነቢያት ተብለው ምን ተብለው ደግሞ የእግዚአብሔርን ቃል ወደ ጎን ትተን የመኪና መንጃ ማኑዋል ማለት ነው መጽሐፍ ቅዱስ እያሉ ቀል የሚቀልዱ የሚናገሩትን ማያውቁ ራሳቸው የፍርድ ዕቃ ሆኑና ሌሎችንም ለፍርድ እያዘጋጁ ያሉ አገልጋዮች ያሉበት ዘመን ነው። ስለዚህ ማወቅ አማራጭ የሌለው ጉዳይ ነው። እግዚአብሔርን ቃል ማወቅ እግዚአብሔርን ቃል መረዳት አማራጭ የለውም። ሌላ አጭር የሆነ ማቋረጫ የለም። አንሱ ተነሱ። የመጨረሻው ዘመን ነው። አንሱ መጽሐፋችን፣ አንሱ ተነሱ፣ ቁሙ፣ እናንበብ። እግዚአብሔር እንማር፣ በእግዚአብሔር ቃል እንታንጽ፣ በእግዚአብሔር ቃል በእግዚአብሔር ጥበብ እንሞላ። ስለዚህ ሰፋ ባለመልኩ ከግሪኩም ከሂብሩም ከኦሪጅናሉ እየወሰድን እያንዳንዱ ቃል እየመረመርን ጠለቅ አድርገን የምንማርበት ሰዓት አሁን ነው። ስለዚህ ሸራ አድርጉ፣ ጸልዩ፣ መጽሐፋዎቻችሁን ያዙ፣ ተዘጋጁ። መጽሐፍ ቅዱስ ጥናት እንቀጥላለን። ወደፊት የብርሃን ልጆች የሚለው የዩቱብ እንግዲህ ይሄኛው ቲክቶክ ችግር ካለበት በዛኛው ላይቭ እንሄዳለን። የብርሃን ልጆች አገልግሎት የሚለው ያማረኛው ወደዛ በመሄድ እየፈተሻችሁ እንድትሳተፉ፣ እንድትማሩ፣ እንድንማማር አብረን እንድንወያይ ላይቭ እንትን እንድንል ይህን ሁሉ ጥሪ አደርጋለሁ። ስለዚህ እግዚአብሔር ይረዳናል፣ እግዚአብሔር ያስተምረናል። ነገር ግን እኛ ራሳችን አዘጋጅተን እንነሳ፣ እላችኋለሁ። በነገር ሁሉ እግዚአብሔር ይባርካችሁ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን። አሜን።